ሰላም ወንድሜ፣ የዛሬው ቪዲዮ ልብህን የሚነካ ህይወትን በጥልቀት የሚመረምር ጉዞ ነው። ፍቅር፣ የህይወት ቅመም፣ የነፍስ ምግብ ሊሆን ይችላል። ነገር ግን እንደ ማንኛውም ውድ ነገር በጥንቃቄ ካልተያዘ መመረዙ አይቀርም። በተለይም የትዳር አጋር ስንመርጥ አይናችንን ከፍተን ካላየን፣ ልባችንን በንቃት ካላዳመጥን የዘላለም ጸጸት ውስጥ ልንገባ እንችላለን። በራስህ ህይወት፣ በቅርብ ጓደኞችህና በዙሪያ ባሉ ሰዎች ህይወት ውስጥ ልብ ሰባሪ ታሪኮችን ተመልክተህ ሊሆን ይችላል። የዋህ ልቦች በስህተት በተመረጡ የህይወት አጋሮች ሲሰቃዩ የወደፊት ህልማቸው ሲመክን አይተህ ይሆናል። ዛሬ ይህንን ቪዲዮ የሰራንልህ ይህ እንዳይደገም በጥሞና እንድታዳምጠን ነው። የዛሬው መልእክት የህይወትን አቅጣጫ ሙሉ በሙሉ ሊቀይር የሚችል ነው። ምክንያቱም ትክክለኛ የትዳር አጋር መምረጥ የደስታ ቁልፍ ነውና። ዛሬ የምናወራለህ ስለ ስምንት አይነት ሴቶች ነው። እነዚህ ሴቶች የትዳርን ውብ ደስታ ወደ ገሃነም ሊለውጡ የሚችሉ አደገኛ ባሕርያት የተላበሱ ናቸው። ይህን ስንል ግን ሁሉንም ሴቶች በአንድ ቅርጫት ውስጥ እየከተትን እንዳልሆነ ልትረዳን ይገባል። በሴቶች ሁሉ ውስጥ መልካምነት አለ፣ ፍቅር አለ፣ መስጠት አለ። ነገር ግን እነዚህን የተወሰኑ አደገኛ ባህሪያት በግልጽ ካስተዋልክ ቆም ብለህ በጥልቀት አስብበት። ደግመህ ደጋግመህ አስብበት፤ የወደፊት ሕይወትህ አደጋ ላይ ነውና። የሥነ ልቦና ሊቃውንት በሰፊው ባደረጉት ጥናት እንዳረጋገጡት በአንድ ግንኙነት መጀመሪያ ላይ የሚታዩ አሳሳቢ ምልክቶች ወይም ሬድ ፍላግስ ወደፊት በትዳር ውስጥ ከፍተኛና ዘላቂ ችግር የመፍጠር አቅም አላቸው። እነዚህን አደገኛ ምልክቶች ችላ ካልን መጨረሻው የልብ ስብራት፣ የቁጭት እንባና የጸጸት ጩኸት ብቻ ይሆናል። ስለዚህ ዓይንህን በደንብ ክፈት፣ ጆሮህንም በጥሞና አስተን። አንደኛ፣ ቀናተኛ የሆነች ሴት። አንድ ሰው አንዲትን እጅግ ቀናተኛ የሆነች ሴት አገባ። ይህች ሴት ከስራ ባልደረቦቹ ጋር ስለ ስራ ጉዳይ እንኳ በስልክ ሲያወራ ሁሉ ቅናት ይይዛት ነበር የግል የፌስቡክ ገጹን ዘወትር ትበረብር፣ የት እንደሄደ ከማን ጋር እንደተገናኘ ያለማቋረጥ በጥርጣሬ ተጠይቀው ነበር። ኋላ ላይም ግንኙነቱን ለማቋረጥ ተገዱ ነበር። በአንድ ጥናት ላይ እንደተረጋገጠው ከፍተኛ የሆነ የትዳር አጋር ቅናት ወደማያቋርጥ አለመግባባትና አንዳንድ ሁኔታዎች ላይም እጅግ አሳዛኝ ወደሆነ አካላዊ ጥቃት ሊያመራ ይችላል። ወንድሜ ሆይ ያለበቂ ምክንያት የምትጠራጠረህን፣ ስልክህን በድብቅ የምትበረብርብህን ከሴት ጓደኞችህ ወይም ከስራ ባልደረቦችህ ጋር ያለህን ማንኛውንም ግንኙነት የምትቃወምህን ሴት በጥንቃቄ ተመልከታት። ይህች አይነቷ ሴት የነፃነትህ ጠንቅና እስረኛ ልታደርግህ የምትችል ሴት ናት። ሁለተኛ፣ ወረኛ የሆነች ሴት። አንዲት ሴት ነበረች። ይህች ሴት ሁልጊዜ ስለ ሌሎች ሰዎች አሉታዊና አሳዛኝ ወሬዎችን ታወራ ነበር። ትዳር ከያዘች በኋላም ይህ መጥፎ ባህሪዋ አልተለወጠም። የባሏን ቤተሰቦች፣ የቅርብ ጓደኞቹን ሳይቀር ዘውትር እያነሳች ተወቅስ ነበር፣ ስለነሱም ታወራ ነበር። ይህ መጥፎ ልማድ በትዳራቸው ውስጥ የማያቋርጥ አለመግባባትና ጥላቻ ፈጠረ። አንድ ጥናት እንደሚያመለክተው ከሆነ አሉታዊ ወሬ ማውራት በግንኙነት ውስጥ ያለውን መተማመን ሙሉ በሙሉ ያፈርሳል፣ የባልና ሚስት ስሜታዊ ቅርርብን በእጅጉ ያዳክማል። ወንድሜ ሆይ ሁል ጊዜ ስለ ሌሎች የምታማርርን የሰዎችን ስህተት ብቻ የምታየውን በአንተና በቤተሰብህ ወይም ደግሞ የቅርብ ጓደኛህ መካከል መጥፎ ግንኙነት ለመፍጠር የምትሞክርን ሴት ራቅ። ይቺ አይነቷ ሴት በዙሪያ መርዝን የምትረጭ ሴት ናት። ሶስተኛ ብር አምላክ የሆነች ሴት። አንድ ስሙ እንዳይጠቀስ የፈለገ በጣም ያዘነ ወንድማችን በምሬት እንደነገረን አንዲትን ሴት ያገባው በገንዘቡና በሀብቱ ተማርካ ነበር። የገንዘብ ችግር በሕይወታቸው ውስጥ በድንገት ሲከሰት ደግሞ ወዲያው ትታው ሄደች። በመጨረሻም ለእውነተኛ ማንነቱ ሳይሆን ለኪሱ ብቻ ፍቅር እንደነበራት ተገነዘበ። ይህ በበርካታ ጥናቶች እንደተረጋገጠው በትዳር ውስጥ የገንዘብ አለመግባባት ለፍቺ ከሚያደርሱት ዋነኛ ምክንያቶች አንዱ እንደሆነ ነው። ገንዘብን ከሁሉም በላይ የምታስቀድም ሴት ለትዳር ዘላቂነትና ለፍቅር ዋጋ ግድ የሌላት ሴት ናት። ወንድሜ ሆይ ስለ ገንዘብና ስለ ሀብት ብቻ የምታወራን ውድ ስጦታዎችን ያለማቋረጥ የምትጠይቅን፣ የገንዘብ ሁኔታ በትንሹ ሲቀየር ፍላጎቷ በግልጽ የሚቀንስን ሴት ተጠንቀቅ። ይህች አይነቷ ሴት የልብህን ሐዘን ልትጨምር ትችላለች። አራተኛ እኔ ብቻ አዋቂ የምትል ሴት። ብዙ የዋህ ወንዶች የራሳቸውን አስተያየትና ስሜት በፍጹም የማታከብር የራሷን ሐሳብ ብቻ በግድ የምትጭንና የሌሎችን ቃል በፍጹም የማትሰማ ሴት በማግባታቸው በሕይወታቸው ተጸጽተዋል፣ እየተጸጸቱም ይገኛል። ሁል ጊዜ እሷ ብቻ ትክክል እንደሆነችና የሌላውን ሐሳብ ፍጹም የማትቀበል ሴት ወደ አደገኛ ለመግባባት የሚወስድ ሕይወት ውስጥ ትከትሃለች። በአንድ ጥናት እንደተረጋገጠው በአንድ ወገን ብቻ የሚመራ ግንኙነት የባልና ሚስት እርካታን በእጅጉ ይቀንሳል። የጋራ መግባባት፣ መከባበርና እርስ በርስ መደማመጥ ለተሳካና ለጤናማ ትዳር እጅግ አስፈላጊ ነገሮች ናቸው። ወንድሜ ሆይ የራሷን ሐሳብ ብቻ የምትፈልግን፣ ቃልህን በፍጹም የማትሰማን፣ በትንሹ ስህተቷ የማትታረምን ሁልጊዜ የበላይ ለመሆን የምትሞክርን ሴት አስወግድ። ይህች አይነቷ ሴት የነፍስህን ጩኸት በፍጹም አትሰማም። አምስተኛ፣ ጥገኛ የሆነች ሴት። አንድ ሰው ነበረ። ይህ ሰው የራሷ ገቢ የሌላትና በሁሉም ነገር በእሱ ላይ ብቻ የምትመካ ሴትን አገባ። ይህ ብዙ ጊዜ በእኛ አገር የተለመደ ነው። ይህ ሁኔታ በገንዘብ ብቻ ሳይሆን በስሜታዊነትም ከፍተኛ ጫና ፈጥሮበት ነበር። የራሷን ሕይወት እንድትመራ ለማበረታታት ያደረገው ጥረት ሁሉ ከንቱ ነበር። በተለያዩ በርካታ ጥናቶች እንደተረጋገጠው የሁለቱም የትዳር አጋሮች ኢኮኖሚያዊ ነጻነት ለተረጋጋና ለስኬታማ ትዳር ትልቅ አስተዋጽኦ ያደርጋል። በአንድ ወገን ላይ ብቻ ጥገኛ መሆን በግንኙነት ውስጥ አለመጣጣምን ይፈጥራል። ወንድሜ ሆይ የራሷ የተለየ ሥራ ወይም የትርፍ ጊዜ ማሳለፊያ የሌላትን፣ በሁሉም የህይወት ጉዳዮች በአንተ ላይ ብቻ የምትደገፈውን፣ የራሷን ጠንካራ ማንነት ያጣችውን ሴት ራቅ። ይህች አይነቷ ሴት የራስህን ማንነት እንድትጠራጥር ልታደርግ ትችላለች። ችግሮች ሁልጊዜም ይኖራሉ፣ በጋራ መዋጋት ግን ወሳኝ ነው። ካልሆነ ግን አደጋ ውስጥ ነህ። ስድስተኛ ተናዳጅ የሆነች ሴት አንድ ሰው ነበር። ይህ ሰው በቀላሉ በምትናደድና ስሜቷን መቆጣጠር በማትችል ሴት በመታሰሩ ምክንያት ጭንቀት ውስጥ ገብቶ ነበር። በቤታቸው ውስጥ ሁል ጊዜ የሰላምና የፍቅር ጊዜ በፍጹም ኖሮ አያውቅም ነበር። በጥናቶች እንደተረጋገጠው ቁጣን መቆጣጠር አለመቻል በግንኙነት ውስጥ የቃል ብቻ ሳይሆን የአካላዊ ጥቃት አደጋ ነበር በእጅጉ ይጨምራል። ወንድሜ ሆይ በትንሽ ነገር የምትበሳጭን ስሜቷን መቆጣጠር የማትችልን በምትናደድበት ጊዜ አስፈሪና አደገኛ ባህሪያት የምታሳይን ሴት በፍጹም ተጠቀቅ። ይቺ ሴት የሕይወትን ሰላም ትነሳሃለችና። ሰባተኛ የውሸት ሱሰኛ የሆነች ሴት። አንድ በቅርብ የምናውቀው ሰው ሁልጊዜ በውሸት በምትኖር ሴት በመታለሉ በአመኔታው ላይ ከፍተኛ ችግር አጋጥሞት ነበር። በትንንሽ ነገሮች እንኳን ሳይቀር ተዋሻው ነበር። በዚህ አሳዛኝ ምክንያት የፍቅር ግንኙነታቸው ፈረሰ። የመተማመን እጦት በትዳር ውስጥ ዋነኛና ከባድ የችግር መንስኤ እንደሆነ በርካታ ጥልቅ ጥናቶች በግልጽ ያሳያሉ። በተደጋጋሚ ውሸት መዋሸት የትዳርን መሰረት ያናጋል። ወንድሜ ሆይ፣ ያለበቂ ምክንያት የምትዋሽህን ታሪኳን በተደጋጋሚ የምትቀያየርብህን የሆነ ምስጢር እንደደበቀችህ የምትጠራጠራትን ሴት በፍጹም አትመናት። እምነት ከሌለ ፍቅር አይኖርምና። ስምንተኛ፣ ከቤተሰብ ጋር የማትስማማ ሴት ብዙ የዋህ ወንዶች የትዳር አጋራቸው ቤተሰባቸውን ሳትወድ ስትቀር ወይም ንቀት ስታሳይ ከፍተኛ የስሜት ጫና ውስጥ ይገባሉ። አንዳንድ ወንድ ሚስቱ እናቱን በግልጽ እንደምትጠላ እያወቀ ሊኖር ይችላል። በዚህ አሳዛኝ ምክንያት በቤተሰቡና በሚስቱ መካከል የማያቋርጥና አሳዛኝ ግጭት ይፈጠራል። ወንድም ሆይ የቤተሰብን አባል የማትወድን፣ ስለ እነሱ አሉታዊና መጥፎ ነገር የምትናገረን፣ ከእነሱ ጋር ባለ ጠንካራ ግንኙነት የምትቀናን ሴት አስወግድ። ቤተሰብ የሕይወትህ መሰረት ነውና ወንድሜ እነዚህን ስምንት አደገኛ የሴት አይነቶች በህይወት ጎዳናህ ላይ አይ መብራቶች ሲያሳዩ በፍጹም ችላ እንዳትላቸው የልብ ስብራት እጅግ ያማል የትዳር አጋር ምርጫ በሕይወትህ ወሳኝ ምዕራፍ ነው በጥንቃቄ ምረጥ ጊዜ ወስደህ በደንብ ወቃቸው የላይኛውን ገጽታ ብቻ አትመልከት ባህሪያቸውን እሴቶቻቸውንና ከሌሎች ጋር ያላቸውን ግንኙነቶች በጥንቃቄ ተመልከት በመጀመሪያ ግንኙነት ላይ የሚያሳያቸውን አሳሳቢ ምልክቶች በፍጹም ችላ እንዳትል እነዚህ ምልክቶች ወደፊት በእርግጠኝነት ሊያገረሹ ወይም ደግሞ ተመልሰው ብቅ ሊሉ ይችላሉ። እምነት የምትጥልባቸውን ጥበበኛ ሰዎች አማክር። የቅርብ ጓደኞችህን፣ ታማኝ ቤተሰብህን ስለ ግንኙነትህ ያላቸውን አስተያየት ጠይቅ። አንዳንድ ጊዜ የውጭ ሰው የተሻለና ጠንካራ እይታ ሊኖረው ይችላል። ከሁሉም በላይ ለራስህ ቅድሚያ ሰጥ። ደስታህንና ሰላምህን አደጋ ላይ የሚጥል ማንኛውም ግንኙነት ውስጥ በፍጹም አትቆይ። አንተ ውድነህና የዛሬው ቪዲዮ በሕይወት ላይ አዎንታዊ ለውጥ ያመጣል ብለን በሙሉ ልብ ተስፋ እናደርጋለን። ከነዚህ አሳሳቢ ባህሪያት ውስጥ አንዳንዶቹን በግንኙነቱ ውስጥ አስተውለ ከሆነ ምን አይነት እርምጃ ወሰድክ? ከታች ባለው የኮሜንት መስጫ ቦታ ላይ ልምድን አካፍለን። ያንተ ታሪክ ለብዙ ወንድሞች ትልቅ ትምህርት ሊሆን ይችላል። ይህ ጠቃሚ መልእክት ለብዙ ሰዎች እንዲደርስ ሼር ማድረግ እንዳትረሳ። ለዚህ ቻናል አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ትልቅና አሳቢ ቤተሰብ አካል ሁን በቀጣይ በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ይብዛላችሁ። መልካምና በፍቅር የተሞላ ቀን ይሆንላችሁ።